ሽማግሌ ሆነኛ ላይ ተሰብስበን ሄድን። እኔ ቮልሴን ይዤ፣ ያም ከርካሳ መኪናውን ያም እንትኑን፣ ምንም የረባ መኪና የለንም። እያን ጫጫን ሄድን እያረግን ሄድን። ጦር ኃይሎች ነው ወደ ቤትል መሄጃ ምናምን። እዛ ጋር የሚመራ ልጃል ጠብቆን ጦር ኃይሎች ጋር እሱ የሚመራልጃል በመሀል ስንገባ እንደ ዛፍ የተተከሉ ፎቆች ውስጥ ነው የምንገባው ወይኔ ዙሩ ይለናል ወይኔ ዙሩ ወይኔ ወይኔ ዋና ምናምን ጣራው ላይ ዋና ምናምን ያለበት ቤት በር ብሎ ዘበኛውን አላየነው ነው ምን አላየ ነው ሲከፈት የለም ቤት ሆኖ ነው የሚቆጣጠረው ገባት እኔ እንጃ በመስኮት እንዲህ ብለውናል መሰለኝ። ቲታነስ መወጋት አለበት መሬቱ። መኪናዎቻችንን አይተው እንዴት እንደ ገባን። ትንሽ አምስት ደቂቃ ነበር ያረፈድ ነው ገና እንደ ገባን፣ አንተ በደርግ ጊዜ የተገደሉትን ሹማምንቶች ነው የሚመስሉት፣ ሚኒስትሮች፣ የጃንሆይ ሚኒስትሮች። ሴቶቹም ናቸውን እንዲህ ያለ አትችሉም የሚያዩት ገብተን ያው ስላረፍርን፣ ይቅርታ የሰዓትን ትርጉም አታውቁትም። በአንድ ሰከንድ ውስጥ ፈረንጆች ምን እንደሚሰሩ አታውቁም። ይቅርታ አድርጉልን ምናምን ነገር። ምንድነው ጥያቄያቸው? እንደው እንዲህ ሱፍት ይዙሉ ደስታቸው ነው እንደዚህ ምናምን እንደዚህ ወጣ በዚህ ገባ በዚህ ወጣ ምናምን ብለን ነገር ናቸው። ምን አለው አንላችሁም፣ ምንድነው ምናምን አንለ ምንም አንጠይቃችሁ ቁጭ በሉ ብሉ አሉን። ፈቅደናል አሉ ፈቅደናል አልኳል ራፍተኛው ላይ ከዛ ስማ አድርገን በልተን ትላቸው እንዴት እንደወጣን አናውቅም። ወተን ወደ ልጁ ልጁ ጋ ሄድን። ልጁ ጋ ደረስን። ቤቱን አላውቀውም። በምልክት ነው የነገረን። መደዳውን ስጋ ቤት አለ አይደለም። መደዳውን ሄደህ እንደዚህ ወደ ውስጥ ትገባለህ። ወደ ውስጥ ትገብተህ መንደር ነው። እዛ ስንገባ ወንድም እየወጥቶ ተቀበለን። መኪናችንን ጥግ ጥግ ሲያዝን ከዛ አስገባን። ትልቁ ሶፋ ውጭ ሆኗል። አንድ ሶስት ሶፋዎች ብቻ ውስጥ አሉ። ከዛ ገባን። ስንገባ በቃ ቆይ አንተ ምናምን አንዳችን እዚህ ላይ የሶፋው እንትን ላይ አንዳችን ሶፋ አንዳችን እንዲህ ተቀመጥን። እናትየው የሆነች ኪችን ውስጥ እንትን እሳት እንትን እያሉ ለእኛ ያዘጋጃሉ። እሱ እዛ ጠብግፍ ይላል እንዲህ ስል ቆንጆ ሴት ማህደር አሰፋን የምትመስል አምለሰት ሙጭን የምትመስል ቃል ኪዳን ጥበቡ ተደባልቅ የምትመስል ሴት ትሰራለች። ሆን እንትን ሰራለች። ከዛ ግራ ገባን እኛ ከዛ በቃ ምሳ መጣልን። እሱ ደስ አለው ተፈቅዷል ምናምን አለ ነው ምናምን። ቀስ ብለን በላን ጠጣን። እየተጫወትን እያለ መጣችና ሁላችንን ጨበጣ ሳንኪው ምናምን አለችን። እሷነው ማገባዋለን ሄርንበት ቤት ልጁ። ዚህ ነው የፍቅር ትርጉሙን። ይኸው ከዕለታት አንድ ቀን ቁጭ አልን፣ እናስጠይቀው እሷ የሆነ የውጭ ድርጅት ውስጥ ማኔጀር ናት፣ እሱ ሾፌር ነው። ፊልድ ሲወጡ ታዲያስ፣ ፊልድ ሲወጡ ምን ሲሉ ምን ሲሉ ተግባቡና ሽማግሌ ላካለችው። አየህ ፍቅርን ጥግ ፍቅር ሰው መሆንን ነው የሚያዩ። ሰው መሆንን ነው የሚያዩ። እነዛ እንደዛ ይጠየፉን እንዴት እኛ ያልሽን ማግባት የለብሽም በሚል ግን ፍቅር ይውል እዛ ጋ ይወስዳል። በህይወቴ የተመርኩበት እነዛ ሰዎችም እንዲህ አይነት ውብ ነብስ ያላት ሴት ያወጣሉ። በቃ እነዛ ደግሞ አሁን የሚወልዷት ሴት ምን ልትሆን እንደሚችል አስብ። የሚወልዱት ወንድ ምን ሊሆን እንደሚችል አስብ። እንደዚህ አይነት ነገርም አጋጥማል በጣም